የህዝብ ተወካዮች ምክር ቤት የ2017 በጀት ዓመት የስድስት ወራት የፌዴራል መንግስት የስራ አፈጻጸሙን ገምግሟል። በግምገማው ለተነሱ ጥያቄዎች ዶክተር አብይ አሕመድ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ የኑሮ ውድነቱን ለመቅረፍ እየተሰሩ ያሉ ስራዎችንም ገልጸዋል። ዝቅተኛ ገቢ ያላቸውን ለመደጎም ጥረት እየተደረገ መሆኑን የገለጹት ጠቅላይ ሚኒስትሩ አሁንም የኑሮ ውድነቱን ለመፍታት ስራዎች ተጠናክረው መቀጠላቸውን ገልጸዋል። ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ኢንፍሌሽኑ ግን ተጋ ነው። ደብል ዲጂት ሲሆን ከሰው ገቢ በላይ ከሚያገኘው በላይ እድገት ስለሚኖረው በሰው ኑሮ ላይ ጫና ይፈጥራል። ያን ለማድረግ የሰው ገቢ ማሳደግ አለብን። ዘንድሮ በደሞዝ ጭማሪ በተለይ ዝቅተኛ ገቢ ዝቅተኛ ደሞዝ ያላቸው ሰዎች እስከ 300 ፐርሰንት ድረስ ጭማሪ ያደረግነው በዚያ ምክንያት ነው። ዝቅተኛ ገቢ ያላቸው ሰዎች ዝቅተኛ ደሞዝ ያላቸው ሰዎች ተጎጂ ናቸው ከሚል እሳቤ ነው። ምርት ማሳደግ፣ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት፣ የንግድ ስርዓት ማዘመን የሚጠበቅብን ይሆናል። እነዚህም በማድረግ የተገኘውን የ15 ፐርሰንት ውጤት በዚሁ መንገድ ካስቀጠልንና መጠነኛ አሻር ካደረግን እንደ ትልቅ እምርታ ሊወሰድ ይችላል። ባለፉት ስምንት ወራት በኢንዱስትሪው ዘርፍ የግብዓት አቅርቦት እጥረትን ለመቅረፍ የተሰራው ስራ አበረታች መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ገልጸዋል። የኢንዱስትሪው ዘርፍ የማምረት አቅሙም 61 በመቶ መሆኑንም ነው ጠቅላይ ሚኒስትሩ ጠቁመዋል። በምግብ ማቀነባበሪያ ከጀመርናቸው ስራዎች ጋር ተደማምሮ የኢንዱስትሪ ሴክተር በከፍተኛ ደረጃ ውጤት እንደሚያመጣ ይጠበቃል። የማምረት አቅማችን ስንጀምር 47 የነበረው በዘንድሮ ዓመት 61 ፐርሰንት ደርሷል በጣም ትልቅ መርታ ነው አሁንም ማደግ አለበት ከነበርንበት አንጻር ግን ያሉ ኢንዱስትሪዎቻችን 61 ፐርሰንት የማምረት አቅማቸው ተሻሽሏል በዚህ ዓመት ብቻ ከ55 በላይ ፋብሪካዎች አዳዲስ ፋብሪካዎች ስራ ጀምረዋል ከመቶ ሃያ በላይ አዳዲስ ፋብሪካዎች ደግሞ ፍቃድ አዲስ ፍቃድ አወጥተዋል ይህ ተደማምሮ ሲታይ ኢንዱስትሪው ልክ እንደ ግብር ነው በዚህ ዓመት የተቀመጠለትን ግብ እንደሚያሳካ ሙሉ እምነት አለ። ዘገባው የአበባው መኳንንት ነው።